ቆይ የኔ ልጅ አንድ ጊዜ ላስረዳ። ምንድን ነው ታስረጂኝማ? ቆይ ምኑን ነው ከማየው ሌላ እውነት አለሽ። ይሁሉ የኔ ልጅ ጊዜው እኮ ስላልደረሰህ ነው ያልነገርኩ። ሰማኝ አንድ ጊዜ እባክህ ነው የኔ ልጅ። መቼ ነው ጊዜውማ? ነገርኝ፣ መቼ ነው እናንተ ትክክለኛ ጊዜው? ቆይ እንዴት አልነገራችሁኝም? ኧረ እባክህ የኔ ልጅ ደግሞ እንዳሰማኝ ሱን ነበል ታዲያ አሁን ባሰማ እንኳን ቀስቅሼ እነግራታለሁ። እኔ እንደናንተ መደበቅ አልችልም። እኔስ ልጃችሁ ነኝ? እስኪ ንገሪኝ፣ ልጃችሁ ነኝ? እባክህ የኔ ልጅ እንደዚህ አትበለኝ፣ እባክህ እንደዚህ ያለ ቃል አትናገረኝ የኔ ልጅ እባክህ። ማዬ፣ ንገሪኝ፣ ልጃችሁ ነኝ ወይ? እንዴ፣ አዎ ብሮጌ፣ አንተ እኮ የኛ ልጅ ነህ። እኔ አንተን ከወለድኩኝ በኋላ ዶክተሩ ከዚህ በኋላ ልጅ እንደማልወልድ ነገረኝ። ከዛም በኋላ ደግሞ ብቻ እንድትቀርም አልፈለግንም። እህት ማግኘት ነበረብንና እህት ለአንተ ይገባሃል ብለን ማደጎ ቤት ሄደን ከማደጎ ቤት ከአባት ጋር ተነጋግረን ይዘን መጣል። ይኸው ነው እውነታው እኮ ብሩኬ። ታዲያ ለምን ደብቃችሁ እንዴት እስከ ዛሬ ድረስ አልነገራችሁም እንዴ? ለአይምሯችሁ አስበን ነዋ ብሩኬ። ይሄን ነገር እኮ ከአሁን በፊት ብንነግራቸው አይመራቸው ይጎዳል ብለን ነው። አሁን ግን ትላልቅ ሆናችኋል። ከዚህ በኋላ ደግሞ ጊዜው ሲደርስ እነግራችኋለን ብለን አስበን ነው። ውሸታሞች! አንቺም አባዬም ውሸታሞች ናችሁ። እሺ፣ እንዴት በዚህ ሁኔታ ሆኜ ልመናችሁ? ለካ ለካ፣ ለዚህ ነው ጥሎንም ሄደው። አሁን ገና ነው፣ አሁን ገና ነው የተገለጠ አረባክህን፣ ብሩኬ እንደዚህ ያለ ቃል አትናገር። ብቻ እንዳትቀር ቀር ብለን እህት ማምጣታችን ምኑ ላይ ነው ጥፋቱ? አባትም ቢሆን እኮ እናንተ እንዳይጎልባችሁ ብሎ ነው ከበራበራ እየተንከራተተ የሚያስተዳድረን አይደለ እንዴ? አላውቅም ነበርማ የእሷ ጠገባችን አለመኖር ምን ያህል ባዶ እንደሚያደርገኝ አታውቂ። አሁን ግን በጣም በጣም ገባኝ። እመኔን፣ ብሩኬ። አንተ ምንም ነገር አልገባህም ነገሮችን እኮ እንዳንተ አረዳድ ነው መጥፎ ጥሩም ልታደርጋቸው የምትችለው። እስኪ ንገሪ፣ በውሸታም ቤተሰብ፣ በአባት ጥላቻ ማደግ እንዴት ብዬ ልረዳው? ይኸውልህ ልጄ አሁን ያልከው ሁሉ አንተ መረዳት የቻልከውን ያህል ነው። ደግሞ እህት ማምጣት ምን ችግር አለው? ቆይ

አጀሬ አጀሬ እኔ እዛ ልጁ የት ጠፍቶ ነው ብዬ ሰፈሩን በአንድ ግል ድድ ማስጫይ ቀርን እተሸፈ እለይተፈ አንተን እፈልጋለሁ። አንተ ለካ እዚህ ከእህት ጋር ፈታ እያልክልኝ ነው። ውይ ጆሲዬ እንኳንም መጣልኝ። ልጁ እኮ በድብር ትልደፋኝ ነበር። አሁን ቢያንስ እሱን ፈታ አድርግልኝ አንተ። እኔ እጅ የምግብ ልስራላችሁ። እንዳያሳስብሽ ፈታ ነው ማድረግልሽ። እስኪ ቢሆን ቡና ፊት ይመናያትሽ። እንዳያሳስብ ቆንጆ ቡና ነው ማፈላል። ግን ደግሞ ወንድሜ ይናደራሽ። እንዳያሳስብሽ ፈታ ነው ማድረግልሽ። ምን ተፈጠረ ጆሲኒ? ምንም ነገር አላውቅም። ቆይ በህይወቴ ምንድን ነው እየተፈጠረ ያለው? አረ የምር መቀበር ነው ያውቃት። በጣም አዝናለሁ። እሺ ብሩኬ፣ ቆይ ግን ብሩኬ፣ ማለት እንደዚህ መሬት ውስጥ የሚያስገባ ነገር ነው እና በደስታ ጮቤ መርገጥ ነበረብኝ። ስንት ዓመት ሙሉ መሳሳላትን እህቴን እኮ ነው። አሁን እህት አይደለች የተባልኩት መወለድ ቋንቋ ነው ይባላል አደለ እንዴ? አብራችሁ ብዙ ነገር ያሳልፋችኋል። ያው ከአንድ እናትና አባት አልተወለዳችሁም እንጂ እኮ በምግባር እህትናት አላውቅም እንሲ፣ እጅግ በጣም ከፋኝ። አ ያራዳልጅ፣ በቃ ምንም ቢሆን እህት ናት። ፍታ በቃ እህት ናት። እኔ ግን ምንድነ ለምን ወጣ ብለን ቢያንስ ትንሽ ነጻ ትሆናለህ ብዬ ነው። እንውጣ፣ ቡና። አንተ ምን ሆነህ ነው እንደ እሷ ፈታ እንድትላለህ? እንደ እሷ እንደዚህ የምትጨናነቀው ምን ሆነህ ነው? በቃ ልጅ አንድ ቀን እንኳን ለመዝናናት አትወጣም። እባክህን፣ እሷ እኮ እንደዚህ ነገር አይመቻትም። እሷ የምትወዱ ይሄ ስብሰባ፣ ውይይት፣ ምናምን ምናምን ነገር ነው። ስብሰባ ደግሞ የሚወድ ሰው አለ እንዴ? ወይ የፓርላማውን እኮ አይደለም። ይኸውልህ፣ እሷ የምትወዱ የመጽሐፍ ውይይት፣ የስዕል ኤግዚቢሽን ምናምን ምናምን ይሆናላ። በቃ ፀጥ ያለ ነገር ነው እሷ ደስ የሚላት። ለማጥመድማ አትመጭም። ግራ የሆነች ልጅ ይኸውልህ፣ እመነኝ አንድ ቀን ግን አንተ በእኔ ሀሳብ ከተስማማ እጅ ላይ ትወድቃለች። እባክሽ ዝም በይ። ሁሌ በጅናት በጅናት እያለሽ ነው፣ ግን አንድ ቀንም እንኳን አሳግተሽው አታውቂውም። ይህቺ አንተ ደግሞ የምትወደውን ነገር እና ስለ አንተ ጥሩ ነገር ከነገርኳት፣ እንደምታፈቅራት ከነገርኳት፣ ከዚህ በላይ ምን እንዳደረግላት ነው የምትፈልገው? ወይ አዎ፣ ቤት ነኝ። ምን ፈለግሽ? አይ፣ እሺ እሺ፣ በቃ እንገናኛለን

ይውል ከተስማማች፣ እኔ ስራ ማስመሸትና ማስመሸት ብቻ አልሽ። ከዛ በኋላ ያለውን ነገር ደግሞ አንተ ትወጣለህ። ይሄ ለኔ እሷን ካስረከብኩ በኋላ አህያውን ፈረሱም ይሄው ብዬ ነው የምሰጠው። ችግር የለውም፣ አንቺ ብቻ አስመሸት እንጂ ሌላው በኔ ታይ። በይመይ ሎጣን ወሬ ልትጂ ነው ደግሞ። እስቲ ቁጭ በል። ለማታው ፕሮግራም እኮ ከብሌን ጋር ልብስ ተበድረልኝ ምጣኝ ወይ እንደው ለአንድ ቀን ብለሽ እንኳን ለራስሽ አትገዥም። እኔ ምን ያደርግልኛል ብለሽ ነው ሞይ? ዛሬም ብሩኬ እንዲዝናና ብዬ ነው እንጂ እኔ ምን እንደማያስደስተኝ ታቂል። ለብሩኬ ብቻማ አይደለም ራስሽም፣ እንደው እንደ ወጣት አንድ ቀን እንኳን ወተሽ አትዝናኝም። ደግሞ ለእኔ ምን ያደርግልኛል? እንዲ እኔ እኮ ግርም የሚለኝ እንደ ስምሽ ልዩ የሆንሽ ልጅ እኮ ነሽ፣ የእኔ እናት። ገሽ ሂጂ። እሽ ሞይ። ሰላም ወይልኝ። ሰላም ወይ ቶሎ ተመለሽ። ልዩ፣ አንችን እየጠበቀች ነበር። ለምን ለምን አትረጅኝም ልዩ? እኔ እኮ አፈቀርኩሽ እንጂ ምን አደረግኩሽ በዚህን ያህል ልክ ፊት የምትነሺኝ? በቃ አልፈልግም አልኩኋ። ለምድሮ ከስር ከስር እየተከተልክ ሰላም የምትነሳኝ? እባክሽ ልዩ ተረጂ። እኔ አንቺን ሳላይ ውዬ ማደር አልችልም። እባክሽ ተረጂ። ምንም የምረዳ ነገር የለም። በቃ አልፈልግም። ምንድን ነው መጽሐፍ? ቆይ ቆይ፣ መጽሐፍ እንደምወዳ አንተ እንዴት ልታቅ ቻልክ? እየተረጋጋሽ ሁኔታ ላይ ስለሆንሽ ምናልባት መጽሐፍ የምታነቢው ሰው ትሆኛለሽ ብዬ ነው። በጣም አመሰግናለሁ፣ ግን እንደውም አልፈልግም። ምን ችግር አለው ልዩ? መጽሐፍ እኮ ይጠቅምሻል እንጂ አይጎዳሽም። ለምንድን ነው ሁሉንም ነገር በልህ የምታረጊው? ይህ አደለም። በቃ አልፈልግም። እሺ፣ ከዚህ በኋላ እንዳላስቸግርሽ ትፈልጊያለሽ? አዎ። ስለዚህ ይህ መጽሐፍ ተቀበይኝና ሁለተኛ አንቺ በደረስሽበት አልደርስም። እርግጠኛ ነህ? እሺ፣ አመሰግናለሁ። ከዚህ በኋላ አንቺ የደረሽበት ቦታ፣ ዛሬ ምን እንደተፈጠረ፣ ጥሩ ማመናችን ቆንጆ ምንድነው? እንደዚህ ጠርተሽ የጠራሽኝ? በናት ጮማ ያቀለጠ እኮ ምንቀጥም አይተሳለ ነበር። አይሆንም እንጂ ምን አስፈጠረ? ገምች። ዛሬ ከነብሩ ኬ ጋር ክለብ ላይ ሄድን ነው፣ ሰርፕራይዝ እና አትመጭም? አንቺ እኔ እኮ መች ቀርቼ አውቃለው? እኮ እኔ እኮ ቀርቼ እኮ አላቅም ይልሽ። ክለብ ለእኔ ሁለተኛ ቤቴ ማለት ነው። አንቺ ነሽ እንጂ እዚህ የፓርላማ ባል ይመስል ስብሰባ ለስብሰባ እያሽከረከርሽኝ። እኔማ ዛሬ ሊጉሻ ልጣላሽ ነበር የመጣሁት፣ እንዴ ብትይኝ ኖሮ ብለኝ ይሄ አንቺ እኮ ስለማትረጅ ነው። እኔ ጫጫታ ቦታ መሄድ ስለማልወድ ብቻ ነው። ለእኛ ሲሆን ነው ማትወጁ ውየ እኔ ፍቅር እንዳዛ አይደለም በፍጹም። ዛሬም ብሩኬ ስለደበረው ትንሽ ዘና እናድርገው ብለን አውርተን ነው እንጂ እኔ ሚሄድ ፈልጌ አይደለም። ኧረ ተመስገን እንኳን ደበረው፣ እሱ ባይደበረው ኖሮማ እንዴት እንወጣ ነበር? ምንድ ነው? ብቻሽ እባክሽ። ዛ ጅል ስጦታ ነው ወይ ይሄን? ይሄ ይሄን ይሄ ቆይ፣ ግን አንቺ ምንድን ነው ችግርሽ? በእናትሽ! እንዴ ቆይ፣ ግን አንቺ እንዴት ተቀበልሽ? እባክሽ ከዚህ በኋላ አጠገቤ እንደማይደርስ ቃል ስለገባልኝ እኔ የተቀበልኩት። እናመንሽ? አዎ። ማለት አካሄዱ የማይመለስ ነው የሚመስለው አካሄዱ፣ እንደዛ አደራረሱ እኮ ነው የሚያሳስበው። ይኸውልሽ በጣም እኮ ነው የሚያፈቅርሽ፣ አንቺ እኳ አልገባሽም። ምናለሁ የሚያፈቅርሽ ብር አለ። ቆይ እኔ የምልሽ ቆይ ክለብ ማን ማን ነው አሁን አባችሁ የሚሄደው? ጆስ ይሄዳል። ያጭሰብ ሊያጭሰብ ነው አከታትሎ ነው ያው፣ ከግራ ከቀኝ ነው። አይ፣ ለማንኛውም ግን ይኸውልሽ እኔ ክለብ ወስዳችኋለሁ። ሀሳብ ከእኔ ሂሳብ በእናንተ። እሺ ሂሳብ አያሳስብሽ። ለማንኛውም ብለን እኔ የክለብ ቀሚስ የለኝም አንቺ እንድትሰጪ ነው አመጣጤ። ዞሮ ዞሮ ከኔ እና እኔ ክለብ እንዴት የክለብ ቀሚስ ይኖረኛል? እኔ ለዚህ እኮ ነው ያለ ሰው ጥበሽ ምልሽ አሁን ኔ ስሙ

ምን አዲስ ይውል? ዛሬ ማታ ወደ ክለብ እንድንሄድ አሳመንኳት። ጎበዝ ልጅ እኮ ነሽ። ይህን ይወድ። እሺ፣ እና ታዲያ የምዋብበት? ኧረ አያስፈልግሽም፣ እንዲሁም እኮ ውብ ነሽ። አይደል? እንደዚህ ብሎ ነገር የለም። ይለው አሁን በልጣል። አድርግልኝ፣ ስቀለድሽ ነው ነው አሁን ይሄን ልብስ ልበሽ ብዬ የምሰጣት ይሄን ልብስ ልበሽ ማለት እኮ ለእሷ እኮ ዶክተር ማደደብ ይቀላል እኮ። ፈጣ ይሁን ብቻ ትልበስ። አሁን ይሄ ሰፈር ደግሞ እኔን አያሳልፍ ወይ መኪና ያስገባ። እጭ እንደው በስማ ስ ምን አባትህን ተቀይመኸዋል እንዴ? ለምን ጠየቅሽ? አይ ትናንትና ስትናገር በጣም የከፋ መሰለኝ። ለምንድን ነው ግን የኔ ልጅ? እንደ ሌሎቹ አባት ተንከባኩ ስላሳደገኝ ነዋ እንደዚህ እንደልባችን የምንኖረው እኮ ሳንቸገር። እሱ በረሃ ከበረሃ እኮ እየዞረ በሚልክልን ብር ነው። ይህን አታውቅም እንዴ የኔ ልጅ? እኛ ከጎንሽ ሳንሆን ገንዘብ ብቻ ብንልክልሽ ከጎንሽ እንዳለን ይሰማሻል? እባክህ የኔ ልጅ እንደዚህ አትበል፣ ተው እባክህ የኔ ልጅ። ተይማዬ፣ አንቺ ባልሽን ስለምትወጂ ለስትቆረቆሪያለሽ እኔ ግን ከስም መጠሪያ ውጭ ምንም አልጠቀም። ግን ለምንድን ነው ለመረዳት የማትሞክረው? ብሩክዬ፣ አሁን እኮ አንተ ትልቅ ልጅ ነህ። ተይኝማዬ፣ ምንም የምረዳው ነገር የለም። እኔም አንድ ቀን ልጃችን አይደለም እስከምባል ነው የምጠብቀው? ቆይ ግን መቼ ነው ለልዩ ለመንገር ያሰብሽው? የኔ ልጅ ትምህርቷን ተጨርስ እንጂ አሁን ተመራቂ አይደለች። ቶሎ ብንነግራት ይሻላል፣ ቤተሰቦቿን የማወቅ መብት አላት። እባክህን የኔ ልጅ ትምህርቷን ሳትጨርስ ይህን ነገር በፍጹም እንዳትሰማ፣ ከጨረሰች በኋላ እኛ ራሳችን ከአባት ጋር ሆነን በስነስርዓቱ እንነግራታለን። እባክህ ልጅ እባክህ የጠፋው አባቴ ገና ልዩ ስትመረቅ ነው የሚመጣው። አዎ ከዛ በፊት እኮ ፍቃድ የለውም ሚኔ ልጅ ለዛ ነው። መቼ ፍቃድ አግኝቶ ያውቃል? ቆይ የልዩ ትክክለኛ አባትና እናት እነማን ናቸው? ያላውቅ ያው የተቀበልናት ከማደጎ ቤት ነው። እንግዲህ ቢያንስ እንኳን አንድ ቀን ትክክለኛ እናትና አባቷን ትፈልጋለች ብላችሁ እንኳን ለማጣራት አትሞክሩ። ልዩ ከኛ ሌላ ቤተሰብ ትፈልጋለች ብዬ አላስብም። ምናልባት ግን እፈልጋለሁ ብላ ካለች እንኳን ድርጅቶ ጋር ሄጄ የወላጆቿን አድራሻ እፈልጋለሁ። ቆይ ለምን? ማንም ሰው እኮ ትክክለኛ ማንነቱን ማወቅ ይፈልጋል እንዴ? ብሩኬ፣ እሷ ከፈለገች ሄጃን ድርጅቱ ጋር እንጠይቃለን። አሁን ይሄ የሚያሳስብ ነገር ሆኖ ነው? ያሳስባል። እኛ አሳዳጊዎችሽ እንጂ ትክክለኛ ወላጆችሽ አይደለንም ስትሏት የመጀመሪያ ጥያቄዋም እንደሆነ ታውቂያለሽ ምንድን ነው ምን ይሆናል እነማን ናቸው ወላጆቼ ነው የዛ ሰዓት የድርጅቱን አድራሻ ሰተሽ ራስሽት ውጪ ልትያትም እስቲ እናስብበታለን ብሩኪ ከዛ በፊት ምንም ነገር እንዳትናገር እባክህ ብሩኪ ባጠባው ጥቶቼ እንደው ለምኛ አለው የኔ ልጅ እባክ አደራ ዛሬ ነው። ምን ማረግ ይቻላል? መረን አይነ ጠብስ እስኪ የመረጥኩልሽ ልብስ ነው። እነዚህ ናቸው ልብሶቹ። እንዳትይኝ ብለኝ እንደ ምንድን ነው ታዲያ? እንደ ምን ምን ምን ይሄ ምን ሆነ? ውይ ብለኝ ደግሞ እንደዚህ ዓይነት ልብስ ነው። ወይ ወንድም እንደሚቆጣኝ እንደቀለሽ እንደዚህ አይነት ልብስ ለብሽ የሚሄድ አልችልም። እኔ እኔ ምን ምን ከጭንቅላት አንቺ ድረስ በቃ ነገር መርጠሽ ለብሽ እንደዛ ልብስ ይሄ፣ ጤና ይስጥልኝ። እግዚአብሔር ይመስገን። ከእናንተ ጋር ልዩ የምትባል ልጅ ወስደን ነበረ። አዎ፣ አዎ፣ ቆይቷል። አዎ፣ የእሷን አድራሻ፣ የወላጆቿን አድራሻ ማግኘት ፈልጌ ነበረ። አንድ ልጅ ስትወስዱ ወይ የቤተሰብ አድራሻ፣ አካባቢውን መረጃ አይኖራችሁም እንዴ? ጥሩ እሺ እሺ፣ አመሰግናለሁ። እሺ